ወንዶችን ሴት ለትዳር በሚፈልጉበት ጊዜ ነምበር ዋን መስጠት ያለባቸው ቦታ ለውስጠኛው ነው ፣ ለውጭ አይደለም። ለራሳቸው ክብር አላቸው፣ ያከብራሉ። ራሳቸውን፣ ሰውነታቸውን ያከብራሉ። የሆነ ሰውዬ ራት ጋብዞ መኝታ ቤት ይዟት አይገባም። የአንዳንድ ሴቶች እኔን አሽከራቸው ያደርጉኛል። ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል ባሏ በአደባባይ የተቀመጠ ጊዜ ይከብራል። ደስተኛ ነኝ ትፍለቀለቃለች ለምን እንደሆነ ታውቂያለች ኛ ነኝ ትፍለቀለቃለች ለምን እንደሆነ ታውቂያለች ያለኝ ይበቃኛል ያለች ሴት ነች። የሴቶችን ውስጣዊ ውበትም በሰባት ነጥቦች አስቀምጣለሁ። አንደኛ፣ ፖላይት የሆነች ሴት ሰው አክባሪ ውስጣዊ ውበት ነው ብዬ አምናለሁ ማለት ሁሉን የምታከብር ሁሉን የምታከብር ዝቅ ብላ ነው ያለ ነው ብላ የምታሰበውንም ሰው የምታከብር የሚያስተናግዳትን ዌይተር የምታከብር እንትን አድርገው ብና እናትል ግን አክብራ የምታናገር ቤቷን የሚጠብቀውን ጥበቃ የምታከብር ለሁሉ ፖላይት የሆነች ሴት ውብ ነች። ስርዓት ያላት ሰው ስታናገር ሰውን የምታከብር ፖላይት የሆነችን ሴት በጣም ውበት ነው ብዬ አምናለሁ የአንዳንድ ሴቶች እኔን አሽከራቸው ያደርጉኛል ያስረዳሻሉን ማለት እንደ ከስነ ስርዓታቸው የተነሳ ከሚናገሩበት ትህትና የተነሳ አንዴ ካገኘቸው በኋላ ሲደውሉ አነሳለሁ ስልክ ቢዚ በሆነ እንኳን የእነሱን ስልክ አነሳለሁ ገዝተውኛል ላግኘህ ሲሉኝ የፈለገ ቢዚ በሆን ጊዜ አመቻችቼ አገኛቸዋለሁ። ሰው አግኝልኝ ሲሉኝ አገኝላቸዋለሁ። ለምን መሰለሽ የሆነ ስታተሳቸው አይደለም። የሆነ ገንዘብ ያላት ሴት ባለስልጣን ሴት ምናምን አይደለም። እኔ ሰው እኩል ነው በእኔ ፊት በገንዘብ በስልጣን ምናምን አላስተያይም ግን አቀራረባቸው ፖላይትነታቸው ለእኔ ብቻ አይደለም። እኔን ሊያከብሩኝ ይችላሉ። አብሬያቸው ሻይ ልቅጠጣ ተቀምጬ የሚያስተናግደውን ሰው እንዴት እንደምታወራው አያታለሁ። ከእሷ ያነሳ የሚመስሉ ሰዎችን የቤት አጋዦቻቸውን ሰራተኛ፣ በተለምደው የምንለውን እንዴት እንደሚያናግሯቸው አያለሁ። እና እንደዛ ፖላይት የሆኑ ስርዓት ያላቸው ሰው አክባሪ ሴቶች በቃ አሽከራቸው ነው የሚያደርጉት። ምክንያቱም ውብ ነው፣ በጣም ያምራል፣ በጣም ያምራል ይሄ ትቢት ሲሆን እንደዚህ ነው የማያምረው ሴቶች ላይ። እችኛዋ ግን በቃ ፖላይት ሆነው ስርዓት ያላቸው ሲሆኑ በጣም ያምራል። ሁለተኛ የማስቀምጠው ሰልፍ ሪስፔክት አላቸው። ራሳቸውን የሚያከብሩ ቁጥቦች። ምን ማለት ነው? ዝም ብሎ በተጋበዙበት አይገኙም? ዝም ብሎ በየካፌው ምናምን ተሰብስበው ሲስቋ አታገኛቸው እነዚህ ሴቶች። ለራሳቸው ክብር አላቸው፣ ያከብራሉ። ራሳቸውን ሰውነታቸውን ያከብራሉ። የሆነ ሰውዬ ራት ጋብዞ መኝታ ቤት ይዟት አይገባም፣ አይቻልም። እንኳን መኝታ ቤት ልትገባ እጇን ለመንካት ጊዜ ይፈጃል። እጇን እንደዚህ ለመንካት ጊዜ ይፈጃል። ለምን ሰውነቷን ታከብራለች፣ ማንነቷን ታከብራለች። እና በነገራችን ላይ ወንዶች ደግሞ እንዲህ አይነት ሴቶችን ይወዳሉ። ወንዶች እንዲህ አይነት ሴቶችን በጣም ይወዳሉ። ራሳቸውን የሚያከብሩ ቀልጋ ብዝሽ እ እሺ የምትል አይደለች። ራትን ኑጣ እሺ የምትል አይደለች። ማስባበት ምናምን ኮንሲደር አድርጋ ነውና ሰልፍ ሪስፔክት አላቸው። ሰውነታቸውን ያከብራሉ፣ ማንነታቸውን ያከብራሉ። ቁጥቦች ናቸው፣ ሪዘርቭድ ናቸው። እና እነዚህ በጣም የውስጥ ውበት ነው ብዬ አምናለሁ። ሶስተኛ አስተዋይ የሆኑ ሴቶች አስተዋይ የሆኑ ሴቶች የውስጥ ውበት አላቸው። አርቀው ነው የሚያዩት። ሩቅ ሩቅ ነው የሚያዩት። አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል። የተወሰኑ ሴቶች ሁሉንም አይደለም። እኔ ግን እንደዛ አይደለም። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልዲገርስ ምናምን ይባሉ አሉ። እንደሱ አይደለም ግን፣ አንድ ወንድ ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው። መጋባታቸው አብረው መኖራቸው በቃ ጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች። ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል እንደውም፣ ሶስት ኤሶች ይሏቸዋል። ሴቶች ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። ከወንድ ሴኪርድ መሆን መኖር መቻላቸውን ለእነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዚ ሴፍ መሆን፣ ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ህይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው ወዷታል። ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው? ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገች ነው ይላታል። አይደለም ወይ አብረው የሚያድጉበት ፖስቢሊቲ እንዳለ ካየች አብረን እናድጋለን የሚል ሀሳብ ከመጣበት ትቀበለዋለች። ለምንዚያ ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ። ለምንድን ነው? አስተዋይ ስለሆኑ ነው። ይሄ አሁን ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል። ስለዚህ ሶስተኛ ማስቀምጠው አስተዋይነት ነው። አራተኛ ዊዝደም ነው የውስጥ ጥበብ ለሴት ልጅ ዊዝደም ጥበበኛ የሆነች ምሳሌ ሰላሳ አንድ ላይ ያለች አንዲት ሴት ስራዋን የምትሰራ ትፈትላለች፣ ትደክማለች፣ ልጆቿን ትመግባለች። ምን ትላለች እና ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል። ባሏ በአደባባይ በተቀመጠ ጊዜ ይከብራል። ጥበበኛ ነች። ቤት በጥበብ ይሰራል። እሳት ለብሶ እሳት ጎርሶ ሲመጣ ባሏ ውሃ ማድረግ ታውቅበት ነው። እንዴት አንድ እንደምታደርገው ታውቃለች። ውሃ ታደርገዋለች። ዊዝደም አላት። ቤቷን ማኔጅ ታደርጋለች ቤቷን ታስተዳድራለች። በጥበብ ትናገራለች ችግሮችን የመፍታት ችሎታ አላት። ይሄ ኢነር ቢዩቲ ነው ዊዝደም። አምስተኛው ሪስፖንስቢሊቲ ነው ኃላፊነትን መውሰድ። ለቤቷ ኃላፊነት ትወስዳለች። ለኑሮዋ ኃላፊነት ትወስዳለች። እኔ የሚመስለኝ አሁን ወንድ አለ ሴት አለች የስራ ኃላፊነት አላቸው እና ለምሳሌ ሁለት ሶስት አጋዦች አሉ እንበል ቤት ውስጥ የሚያግዟቸው እንደኔ አንዲት ሴት ወደ ጓዳ ገባ ብላ እሷ እኮ ካላረገችም እኮ ግን ገባ ብላ እችኛዋን ከዚች ጋር አቅርቤት እችን ደግሞ እንዲያርገት ነገር ደግሞ እንዲስራ ብላ አምስት ደቂቃ አምስት ደቂቃ ቆይታ ብትወጣ ምን አለበት? አንዳንዶች እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት ኪችን እንዳትገቢ ተዛዝ ከባሏ ጋር ቁጭ ምግብ ሲቀርብ ድንች ወጥ ነው እንዴ? ዛሬ የተሰራው አይመስለኝም። እኔ ልክ ወንዱ ይውጣ፣ ሳር ይጨድ፣ ግቢውን ይጠብቅ፣ ያጽዳ፣ ምን ይበል። እሷ ደግሞ ቢኖራትን ሌሎች ቢሆኑም የሰሩት ትንሽ ገባ ብሎ ምንድን ነው የተሰራው፣ እንዲርገት እኛ እንዲርገችን ከዚህ ጋር ብትል በጣም አሪፍ ይመስለኛል፣ ጥሩ ይመስለኛል። የቤት ኃላፊነት ትወስዳለች ማለት ነው። ስድስተኛው ንጹህ ልብ ያላቸው ክሊን ሃርትድ የሆኑ ሴቶች ቂም አይዙም። የዛሬ አስር ዓመት የአንተ እናት እንዲህ ብለው ተናግረውኝ ሲጣሉ እንት ዶክመንት አያወጡም። የዛሬ አስር ዓመት እንዲያልከኝ፣ የዛሬ አስር እናትህ እንዲያሉኝ፣ የዛሬ አስር እንደዚህ ሆነ ብለው። ውስጣቸው ንጹህ ነው። ቂም የለባቸውም። የዋህ ናቸው። በጣም የዋህ ናቸው እና የልባቸው የልብ ንጽህና ተሰጥቷቸዋል። ከዚህ ጋር ደግሞ ሌላው ይሄ ውበት ነው መንፈሳዊነት መንፈሳዊነት ውበት ነው። እግዚአብሔርን የምትፈራ ነች። አምላኳን የምትፈልግ ነች። ክርስቲያን ከሆነች ቤተክርስቲያን ትሄዳለች። ሙስሊም ከሆነች ወደ መስጊድ ትሄዳለች። ፈጣሪዋን ትፈልጋለች። ፈጣሪዋን ወደ ቤቷ እንዲባርክ ትጠይቃለች። ይሄ ውበት ነው። በጣም ውበት ነው። ስፒሪቹዋል ሲሆኑ ይሄ ቾይስ ነው፣ ግን ውበት ግን ነው። ውስጣዊ ውበት ነው። የመጨረሻው ሰባተኛው ማስቀምጠው ባላት ነገር ደስተኛ ነች፣ ፍልቅልቅ ነች። ቤተሰ ያላገባች ሴት ነች እንበል። ሰው ሰርቪስ ቤት ነው ተከራይታ የምትኖረው ሰርቪስ ቤት ውስጥ ንጹሕ ነው። አልጋዋ የተነጠፈች ነች። ቡና ማፊያ እዛ ጋ አለ፣ እዚች ጋ እንጀራ መሶብ አለች፣ እዛች ጋ ወጥ የምትሰራባት አለች። ደስተኛ ትፍለቅልቃለች። ለምን እንደሆነ ታውቂያለሽ? ያለኝ ይበቃኛል ያለች ሴት ነች። በትዳር ውስጥም ካለች ያችን ቤቷን አሳምራ አጽድታ ምን አርጋ አስተካክላ አታወዳድርም ከሌላ ሰው ጋር። እኔ አንድ ምሳሌ ይሰጣሉ። እንዲህ ሰርቪስ ውስጥ የምትኖር ሴት ጎረቤት ተጋብዛ ሄደች። ጎረቤት እንዲህ ሰርቪስ አንድ ክፍል ውስጥ ነው የምትኖረው። ጎረቤት ስትሄድ ግቢው ስፋቱ ሶስት መኪና ቆሟል ቤት ውስጥ ስትገባ ሳሎኑ እኮ በቃ ኳስ ያጫውታል። ትልቅ ቴሌቪዥን ግድግዳው ላይ አለ። ደግሞ ሴቶች ኪችን ይወዳሉ። ኪችን ስትገባ ነጭ ካቢኔት፣ ትልቅ በጣም የሚያምር መኝታ ቤታቸው ስፋቱ። አሁን ራሷን የምታወዳድር ሴት ከሆነች ወደ ቤቷ ስትመለስ ይከፋታል፣ ዳውን ትሆናለች። ራሷን የማታወዳድር ከሆነ ግን ያ የነሱ ይሄ የእኔ ቤቴ አልጋይ ገበታይ ብላ እግዚአብሔር በሰጣት ኑሮ ተደስታ ደስ ብሏት ፍልቅልቅ ሆና የምትኖር ሴት ነች። ይሄ ውስጥ ውበት ነው። ከዛ ኮምፕሌን አታረግበትም። ባልም ካለ እሱ የሆነ ተአምር አምጥቶ ገንዘብ ካላመጣ ያለው ማኔጅ አርጋ አስደስታ ምናምን ታደርጋለች እንጂ በቃ ኦቨር ኤክስፔክት አታደርግበትም። እኔ የማውቃት አንድ ሴት ነበረችና ቤቷ ድንገት እንሄዳለን። ብዙ ኑሮ ያላት ትለች ግቡ ትላለች እና ኪችን ትገባና እንጀራ ታወጣለች። እንጀራ አንድ እንጀራ እንደዚህ ታረግና መሃሉ ላይ በርበሬ በምናምን በዘይት እንዲቀብታ እንዴት ታረግና ብሉ ትላለች። ብሉ ግብዣ ነው። ይ ሻይ ደግሞ ይፈላል። ያላት ምንድ ነው? እንጀራ በርበሬ ነው። ግን ደስተኛ ፍልቅልቅ፣ ቤቷም መሄድ ደስ ይለናል። እዛ ጋር ሌላ ጥብስ ከምንበላ እሷ ቤት እንጀራ በዋዜ በበርበሬ የምንበላው ይጣፍጣል እና ፍልቅልቅ የሆነች ሴት። ስለዚህ አሁን ምንድነው የሴቶችን ኢነር ቢዩቲ የውስጥ ውበት ስዘጋ ትኩረቱ ውጭ ያለው ነገር ላይ አይደለም። ይሄ ውጭ ያለው ነገር እኔ እኮ አረጃለሁ፣ በኋላ እደክማለሁ፣ ይለወጣል። የውስጡ ግን እየጠነከረ የውስጡ ውበት እየጨመረ ወንዶችን ሴት ለትዳር በሚፈልጉበት ጊዜ ነምበር ዋን መስጠት ያለባቸው ቦታ ለውስጠኛው ነው፣ ለውጭው አይደለም ፊዚካሊ መውደድ አለባቸዋ፣ ግን ውስጧ፣ ትህትናዋ፣ ሰው አክባሪነቷ አሁን እንዳላቸው አይተው ውስጡ በቷን አይተው ቢያገቡ አይከስፉም እና ይሄ የሴቶች ውበት ላይ እንደዚህ እረዳለሁ።